ወተሰቅለ ወሞተ በእንቲያነ ወአድሃነነ፣ እኛን ሁላችንን ያድነን ዘንድ ክርስቶስ መድኃኒታችን ሰው ሆኖ መከራን ተቀበለ፣ ታመመ፣ ተሰቀለ፣ ሞተ። አሁንም በመከራው መከራችንን፣ በሞቱ ሞታችንን፣ በቁስሉ ኃጢአታችንን ይፈውስልን። አምላኬ እግዚአብሔር እግዚአብሔር አምላኬ፣ በሕማሙ ምን አደረገልኝ? በዕለተ አርብ ስንል ዛሬ አርብ ናትና፣ በመስቀሉ ምን አደረገልኝ? በሞቱስ ምን አደረገልኝ? ይህንን የምንመለከትበት ዕለት ነው። አምላካችን እግዚአብሔር ከክፉ ነገር ሁሉ ይሰውረን በረድኤቱም አይለየን። እንግዲህ ህማማትን ስናስብ ከእሑድ ከሰዓት በኋላ ጀምሮ እስተ አርብ ምሽት ድረስ ይታሰባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን ለሔዋንም በገባው ቃል ኪዳን መሰረት ያድነን ዘንድ ወደደ። በምግብ የገባውን ዲያብሎስ በጾም ያወጣ ዘንድ ጾመ። የዛፍ ቅጠል በልተው አዳምና ሔዋን ቢሞቱ በእንጨት ላይ ሊሰቀልላቸው ወደደ። አዎ እርሱ ስለ ችን መጽሐፍት በፈሪሳውያን እጅ አልፎ ተሰጠ። ሐሙስ ሌሊቱን ሙሉ ሲገርፉት ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ በግርፋት መከራን ተቀብሎ ጠዋት በሶስት ሰዓት በገዢው ፊት አቆሙት። በዚች በዕለተ አርብ አንድ ጊዜ ወደ ሃና አንድ ጊዜ ወደ ቀያፋ፣ ወደ ሊቀ ካህናቱ ሲያንገላቱት፣ ወደ ገዢዎቹ ደግሞ አምጥተው አንድ ጊዜ ወደ ሄሮድስ አንድ ጊዜ ወደ ጲላጦስ ሲያደርጉት፣ ቅዱስ ማቴዎስ በወንጌሉ እንደሚነግረን ምዕራፍ ሃያ ሰባት ቁጥር አስራ አንድ ላይ ኢየሱስም በገዢው ፊት ቆመ፣ ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቆችም በሽማግሎችም ሁሉም ከልጅ እስከ አዋቂ ድረስ ሲከሱት፣ መድኃኔ ዓለም ኢየሱስ ክርስቶስ ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል ሰዎች እነዚህ ሁሉ እንደሚሰብ እንደሚመሰክሩባት አትሰማምን አለው። ገዢው ጲላጦስ እጅግ እስከሚደነቅ ድረስ መድኃኒታችን ኢየሱስ ክርስቶስ አንዲት ቃል እንኳ አልመለሰለትም። እኛን ለማዳን የመጣው አምላካችን ኢየሱስ ክርስቶስ ዝም አለ። መከራን ተቀበለ ጊዜ ሰለስቱ ሰዓት አህዝዎ ለኢየሱስ ወወሰድዎ ይስቅልዎ ሦስት ሰዓት በሆነ ጊዜ ኢየሱስን ይዘው ይሰቅሉት ዘንድ ወሰዱት በዚያ በዓል ህዝቡ የወደዱትን አንድ እስረኛ ሊፈታላቸው ሁልጊዜ ልማድ ስለነበራቸው ጲላጦስ ድንገት ብሎ እነሆ ምንም በደል ስላላገኘበት ኃጢአትም ስላላገኘበት፣ ልማድ አላችሁና ለበዓል ማንን ልልቀቅላችሁ አላቸው። አምላኬ ኢየሱስ ለእኔ ሲል በምድራውያን ገዢዎች ፊት ቆመ። እኔ በእሱ ፊት ገባኝን እነሆ፣ መገረፍ የሚገባኝን ግርፋቴን ወስዶ ክሴን ወስዶ እሱ ስለ እኔ ቆመ። ማንን ልፍታ አላቸው። ህዝቡም በአንድ ድምፅ ጮኹ። በርባን የሚባል ወንበዴ ገዳይ ነበረ። እሱ ይፈታ፣ ኢየሱስን ግን ስቀለው ብለው ሁሉም በአንድ ድምፅ ጮኹ። ጲላጦስም አዘነ፣ ገርፈውት ይለቁታል ብሎ እነሆ አርባ ግርፋት በዞ፣ እነሱ ግን ብዙ ሺህ ግርፋቶችን ገርፈው አሁን ደግሞ ይሰቀል ባሉ ሰዓት እጁን ታጥቦ እኔ ከዚህ ሰው ደም ንጹህ ነኝ አለ። በቤተ ክርስቲያናችን የሚታወቅ አንድ ቅዱስ አባት አለ። ይህ አባት ስምዖን ዘአምድ ይባላል። ይህ ስምዖን ዘአምድ የጸለየው ጸሎት አለ። ይህንን ጸሎት ከዚህ ቀጥሎ እለዋለሁ። እናንተም ባላችሁበት ቦታ ይህንን የስምዖንን ጸሎት አብራችሁ በሉት፣ በልባችሁ አስቡት፣ በህሊናችሁ ቅረጹት። ወደ ሊቀ ካህናቱ ግቢ አስረው የወሰዱ ጌታ ኢየሱስ ክርስቶስ ሆይ ማህያዊት ወደ ሆነች አጸድህ ድረስ አስረሳበኝ። ጌታ ኢየሱስ ክርስቶስ ሆይ ጥልቆችንና ከፍተኞችን ፍጥረታትን በቃልህ አስረህ ያጸናህ ይህና ለመጠራ ዘንድ በፍቅርህ እሰረኝ። የቅዱሳን ቅዱስ ሆይ በአንተ ንጹሕ ሆን ዘንድ የተቀደሰውን ሰማያዊ ዓለም እንድከተል አድርገኝ። ጌታ ኢየሱስ ክርስቶስ ሆይ ከግንድ

በፍቅርህ ሠረኝ ልቦናዬንም በፍቅርህ እሳትነት አሙቀው። ትከሻዎቼንም ካለማዊ ፍላጎት ማሰሪያ ሁሉ ፍታቸው ወደ አንተ ደርስ ዘንድ ለእኔ የድህነት አይሉ ነኝ ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደ ታሰርህ ከዚህ ዓለም ፍቅር ማሰሪያ ፍታኝ፣ በዘላለማዊ ፍቅርህ ሠረኝ። በጲላጦስ ፊት የቆምህ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊትህ አቁመኝ፣ አንተ ሕያ በባህሪ ንጹሐ ባህሪ ነህና። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብ ዘንድ በጲላጦስ ፊት ቆምህ። ሱራፌልና ክሩቤል በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብ ዘንድ እጅህ በሠራችው ሸክላ ፊት እንዴት ቆምህ? ለአንተ ክብር ምስጋና፣ ለትሕትናህም ጌትነት ይሁን። ጌታዬ ኢየሱስ ክርስቶስ ሆይ የትሕትናህን መንፈስ ስጠኝ። ይህችውም አምላክነትህ የተዋህዳት ስጋቤህ ናት። የስምሆን በረከት ይደርብን የታሰረው ኢየሱስ ክርስቶስ የእኛን ኃጢአት ይፍታልን። ሶስት ሰዓት ላይ በገዡ ፊት አቁመው በርባንን አስፈትተው ሊሰቅሉት መድኃኔዓለም ኢየሱስ ክርስቶስን ወደ ቀራኒዮ መስቀሉን አሸክመው ወሰዱት። ሦስት ሰዓት ላይ ፍርዱን ፈርደው ሙሉ መስቀሉን አሸክመው እያንገላቱ የጎልጎታን የራስ ቅል ስፍራ የተባለውን ተራራ አውጥተው በስድስት ሰዓት መድኃኒታችን ኢየሱስ ክርስቶስን በቀራንዮ አደባባይ በእፀ መስቀል በሁለት ወንበዴዎች መካከል ሰቀሉት። ጊዜ ስድስቱ ሰዓት ሰቀልዎ ለኢየሱስ ማእከለ ክልኤ ፈያት። ስድስት ሰዓት በሆነ ጊዜ የካህናት አለቆች ጌታ ኢየሱስን በሁለት ወንበዴዎች መካከል ሰቀሉት። አምላኬ ለእኔ ምን አደረገልኝ ሕይወቱን ሰጠልኝ በስድስት ሰዓት ተሰቀለልኝ እጆቹን ለህማም ዘረጋልኝ ስለ እኔ ሸዋህ አክሊል ደፋ ስለ እኔ ልብሱን ገፋው ቀይ ሀራ አልብሰው እንሆ አንገላተው በቀራኔው አደባባይ ላይ ሰቀሉት። አእምሮ ለቦ የሌላቸው አይሁድ በስድስት ሰዓት ልብሱን ገፈው በመስቀሉ ላይ ባረጉት ጊዜ እነሱ ልብሱን በገፈፉት ሰዓት አእምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላካችን እርቃን አይታይም ብለው ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ። ሰባቱ ተአምራት ተከሰቱ። ምድር ተንቀጠቀጠች፣ አእባን ተፈተቱ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋ መጋረጃ ለሁለት ተቀደደ። ለካ ኃጢአታችንን ሊያስወግድ በቀራኒው አደባባይ ላይ እጆቹን የዘረጋው ፀሐይ የምትታዘዝለት ጨረቃ የምትሰማው ከዋክብት የሚሰግዱለት ምድር የምትንቀጠቀጥለት አለታት የሚፈተቱለት እነሆ አሕዛብ ሁሉ የሚገዙለት አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ የሚያይ በሚዛን ላይ እንዳለች ትንሽ ትቢያ የሚመለከት ለካ እርሱ ሰማውን የዘረጋው ምድሩን የመሰረተው ኃያሉ አምላክ ነው። በዚህ ሰዓት እነሆ ፀሐይ ብርሃኗን ከልክላ ስጨልም ጨረቃ ደም ስትመስል ከዋክብት ሲረግፉ የዛን ጊዜ እነሆ በታላቅ ኃይልና ግርማ ዓለም ሁሉ በሚናወጥበት ሰዓት ሰባቱ ተአምራት ተደረጉ። የዛን ጊዜ ይላል ወንጌላዊው ሲናገር ከቀኑ ስድስት ሰዓት ጌታችንን በሰቀሉት ሰዓት ነፍሱ እስከምትወጣበት እስከ ዘጠኝ ሰዓት ድረስ ዓለም በጠቅላላ በጨለማ ተዋጠ። ወንጌላዊው እንደሚነግረን በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት በምድር ሁሉ ላይ ጨለማ ሆነ። አዎ ጨለማ ሆነ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን አሰማ። በዘጠኝ ሰዓት ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። በመስቀሉ ላይ ሰባት ቃላትን ተናግሯል። አንዱ ሄ ነው። የዚህም ትርጉም አምላኬ አምላኬ ስለምን ታውከኝ ማለት ነው። በዚያ ጊዜ ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ ሰፍነ ጊዞ ሆምጣጤ የሞላበት። በዛ ሰዓት እንሆ አምላኬ አምላኬ ለምን ተውከኝ ባለ ሰዓት ሰይጣን ዲያብሎስ ለካ አምላክ አደለም አለ። እኔስ አምላክ መስሎኝ አለ፣ ለካ አምላክ አደለም አለ። እንሆ ወደሱም ቀርቦ እንደለመደ ነፍሱን ከስጋው ሊለይ እንሆ በቀረበ በዛን ጊዜ መድኃኒታችን ኢየሱስ ክርስቶስ በእሳት ዛንጀር አንጠልጥሎ ሰቀለው። አምላኬ አምላኬ ለምን ተውከኝ ኤሎሄ ኤሎሄ ልማ ዓላማ ሰበቅታኒ ባለ ጊዜ ኤልያስ ያለመስሏቸው ተታለዋል። ያ በቀራንዮ ላይ ያለው እኮ ሰማይን የፈጠረው ነው። ያ በቀራንዮ ላይ ያለው እኮ ዓለምን የዘረጋው ነው። ያ በቀራንዮ በመስቀል ላይ የተሰቀለው የድንግል ልጅ እሱ ያብ ልጅ ነው። እሱ ያ በቀራንዮ መስቀል ላይ እጆቹን ለሕማም ዘርግቶ አንገቱን ራሱን ዘንበል ያደረገው እኮ ለእኔ ለኃጢአተኛው፣ ለእኔ ለበደለኛው፣ ለእኔ ለረከስኩት፣ ለእኔ ለቆሸሽኩት፣ ለእኔ የሞትን ዛፍ ለቀጠፉ ለእኔ ለኔ ገነትን ትቼ ለተሰደርኩት እኔ በምድረ ፋይድ ለወደኩት ለእኔ ነበረ እንጂ። እሱኮ አምላክ ነው፣ አምላክ የአማልክት አምላክ። እሱኮ ጌታ ነው፣ የጌቶች ጌታ። እሱኮ ንጉስ ነው፣ የነገስታት ንጉስ። እሱኮ ሀያል ነው፣ የሀያላን ሀያል። ዛሬም ብዙዎች አላወቁትም። ያን ጊዜ ሴጣን አላወቀም። ቀረበ በእሳት ዘንጀር ሰ ቀለው ይላል። ከዛ በኋላ አዳምን ካሳውን ተቀበለው። የሰው ልጆች ሁሉ ነፃ ወጡ። ጊዜ ተሰአቱ ሳት ጸርሃ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ ዘጠኝ ሰዓት ጌታ ኢየሱስ ቃሉን አሰምቶ ኤሎሄ ኤሎሄ አለ። የዛን ጊዜ እንዳልኳችሁ ውሃው ሰይጣን ቀረበ። በዛን ሰዓት ግን ኢየሱስ ነፍሱን ሰጠ። ጊዜ ተሰዓቱ ሰዓት አጽነነ ርእሶ ኢየሱስ ወይቤ ተፈጸመ ሁሉ። የዛን ጊዜ መድኃኒታችን ኢየሱስ ክርስቶስ እነሆ ሁሉ ተፈጸመ አለ። ጊዜ ተሰአቱ ሰዓት፣ በዘጠኝ ሰዓት ገአረ ኢየሱስ በቃሉ ወወፅአት መንፈሱ ሶብያ። በዚያን ጊዜ በዘጠኝ ሰዓት ኢየሱስ ቃሉን አሰምቶ ጮኸ፣ ያን ጊዜም ነፍሱ ከሥጋው ተለየ። የዛን ጊዜ እንደገና እንሆ ብርሃናት ተመለሰ። ጌታዬ፣ አምላኬ፣ መድኃኒቴ ኢየሱስ ክርስቶስ ምን አደረገልኝ? ስለ እኔ ተሰቀለልኝ፣ ስለ እኔ ተቸነከረልኝ ስለ እኔ የሾህ አክሊል ደፋ። ስለ እኔ ነፍሱን ሰጠው አምላኬ መድኃኒቴ ኢየሱስ ክርስቶስ ስለ እኔ ነፍሱን ተወ። ያን ሆምጣጤ ተፋው፣ ኃጢአትን ትፏት በሕይወታችን ዛሬ ይህ ነው መንግሥተ ሰማያት ሊያገባን የተዘጋጀው የአምላካችን የማዳን ተግባር። በዚያን ጊዜ ዮሴፍ፣ የአርማትያው ዮሴፍ ከኒቆዲሞስ ጋር መጡ። ወደ ጲላጦስም ገብቶ ነፍሱ ወጥታለች እነሆ ወደ መቃብር እንቀብረው ዘንድ ስጋውን ስጠን ፍቀድልን ብሎ ለመነ። ጲላጦስም ፈቀደ ወስደውም በአዲስ መቃብር ቀበሩት። በመሸ ጊዜ ይላል ማቴዎስ በ27 57 እንደጻፈው ዮሴቴ ዮሴፍ የተባለው ባለጸጋ ሰው ካርማትያስ መጣ። እርሱም ደግሞ ኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ገርቦ ቀርቦ የኢየሱስን ስጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ስጋውን ይዞ በንጹሕ በፍታ ከፈነው! ካለት ከአለት በወቀረው በአዲሱ መቃብር ከኒቆዲሞስ ጋር በመሆን ቅዱስ እግዚአብሔር ቅዱስ ሐያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ቅዱስ ሐያል ቅዱስ ሕያው የማትሞት ብለው እነሆ ገንዘው በአዲሱ መቃብር ቀበሩት። በመቃብሩ ደጃፍ ታላቅ ድንጋይ አንከባለው ከደኑት። ጲላጦስም በማኅተም ዘጋው። አምላኬ ኢየሱስ ክርስቶስ ስለ እኔ ነፍሱን ሰጠህ። አንተ አምላኬ ሆይ በመቸንከርህ በቁስልህ በደምህ በግርፋትህ በሞትህ በስቅለትህ ኃጢአቴን ወሰድክልኝ። ምከፍልህ ምንም የለም። ቀድሞም ምንም ሳልከፍልህ አንተ ወቸርነት አረክልኝ። አሁንም ያቸርነትህ ከመከራ ስጋ ከመከራ ነፍስ ይሰውረኝ። አምላኬ ለእኔ ነፍስህን ሰጠህልኝ። በደምህ ገዛኸኝ ልዩ በሆነ ዋጋ በደምህ የእናትህ እንባ የዮሐንስ ለቅሶ ያንተ ስቅለት እኔ ልጅህን ከኀጢአት ያውጣኝ። አሜን። ጌታይ ለዘለዓለም እገዛልሃለሁ።